በዛሬው እለት ማለትም በእለተ ሐሙስ ቀን ግንቦት 21 2017 ዓ ም በአራቱም ክፍለ ግዛቶች የሚገኘው የፋኖ ኃይሎችም ባደረጉት አውደ ውጊያ በርካታ ድሎችን እንደተጎናጸፉ መረጃዎች ተሰምተዋል። ከመረጃዎች መካከልም የአማራ ፋኖው ብሔራዊ ኃይል በወሎ ቀጠና የልጅ ኢያሱ ኮርና የምስራቅ አማራ ኮር አህዶች በጋራ በሰሩት የጋራ ኦፕሬሽን ድልን እንዳጣጠሙ መረጃዎችም ተሰምተዋል። በሁድድ ከተማ የወርቅ አባይ ብርግድም ባደረገው የደፈጣ ጥቃት በርካታ ጀብዶችንም እንደተጎናጸፈ መረጃዎችም ተሰምተዋል። የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኩር አማራ ሳይንት መቅደላ ክፍለ ጦርክ የአቶርኖት ብርግድም የአገዘዝን ጦር በከባ ውስጥ በማስገባት ልዩ ጥቃትን እንደፈጸመ መረጃዎችም ተሰምተዋል። ከዚህ ጋር በተገናኘ ተጨማሪ መረጃዎችን ማስደመጣቸዋለሁ። በርካታ ጀግና ፋኖችም መስዋዕትነትን እንደከፈለ እንደሚከፈሉ መረጃዎች ተሰምተዋል። ሰላምና ጤና ይስጥልኝ። የተከበራችሁና የተወደዳችሁ የሳሚ ዴይሊ የዩትዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓቴ እነዚህንና ሌሎች መሰል መረጃዎችን ታደምጣላችሁ። አብራችሁ ቆዩም። በቀዳሚነትም ክብሯን መደመጥ ያለበትን የአውደ ውጊያ መረጃዎች ላስደመጣቸው የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና የልጅ እያስ ኮር እና የምስራቅ አማራ ኮር አህዶች በጋራ የሰሩት የጋራ ኦፕሬሽን በድል ተጠናቀቀ። የልጅ እያሱ ክፍለ ጦር ራስ አሊ ራምቦና የጁ የምስራቅ አማራ ኮር ባለሽርጡና ታጠቅ ድሎችንም ተጎናጽፈው ውለዋል። በአማራ ፋኖ ብሔራዊ ኃይል ልጅ እያስኮር እና ምስራቅ አማራ ኮር አንድ እንዲሁም ደግሞ ሁለት ስር ያሉ ክፍለ ጦሮች በጥምረት ታላቅ ድልን ተቀናጅተዋል። ግዙፍና ድምፅ አልባው የልጅ እያስኮር ስር ያሉ ክፍለ ጦሮች ባደረጉት ተጋድሎ ነው። በሰሜን ወሎ ዞን ሀብሮ ወረዳ ስር በሚገኙ ቦታዎች ማለትም በወርጌሳ ሊብሶ፣ ቀያፈርና አካባቢ። አካባቢዋም በተደረገ ከፍተኛ አመርቂ የሆነ ድሎችም ተመዝግበዋል። በዚህ የውጊያ የጥላት የነሰሮች ብርቱ ክንድን መቋቋም ሲያቅተው በመድፍና በዚ 23 ም የታገዘ ውጊያዎችን ስለማድረጉ መረጃዎችም ተሰምተዋልም። ውጊያውም ከቀኑ 6 ሰዓት ተኩል የጀመረ ሲሆን እስከ ምሽት 11 ሰዓት የቀጠልና የወገን ጦር ሲያሻው ቋሚ መከላከያ ሲያሻው በመልሶ ማጥቃትም ጥላትን ሞትና ቁስለኛ ናስታቅፉታል። በውጊያው ከ3 ፓትሮል በላይ ቁስለኛ ወደ መርሳ ሆስፒታልም የላከ መሆኑና ከፍተኛ ቁጥር ያለው የጥላት ስራውትም ተመቷል። ምስራቅ አማራ ኮር አንድ ባለሽርጦ ክፍለ ጦርና ሁለት ታጠቅ ክፍለ ጦር ገዴና ከተማና አካባቢ ላይም ባለው ቀጠና እስከ ውጫ ድረስ ሰፊ ቀጥናን እየሸፈነ ብርቱ የተባለን ተጋድሎን ማድረጋቸው ተነግሯል። በአጠቃላይ የሶስቱ ኮር አህዶችም በተጣምሩበት የሁለት ቀን ተከታታይ ተጋድለው ሰፊ የአውደ ውጊያ ቀጠናን በመፍጠር ጠላት ላይ ሰብዓዊና ቁሳዊ ኪሳራን በማድረስ የጠላትን የውጊያ ቅዶችን በማዛባት በማደናቀፍ ጭምር ነው ውጊያንም የቋጩትም የኦዲት ውጊያም ቀጥሎ ውሏል። በኦዲት ከተማ የወርቅ አባይ ብርግድ በትላንትናው ዕለት ማለትም ግንቦት ሀያ የአብይ አህመድ ቡድን የስርዓቱን አገልጋይ በነብል ባሎቹ ብርግድ ከጠዋቱ 12 ሰዓት እስከ ምሽት አንድ ሰዓት ተኩልም ውጊያ አድርገዋል። ነብል ባሏ የወርቅ አባይ ብርግድ በዘርና በቋንቋ ለመከፋፈል ተልዕኮን ለመፈጸም የሚንቀሳቀሱን የስርዓቱ አገልጋዮችን የእጅ በእጅ ውጊያ በማድረግ በርካቶችን ሞትና ቁስለኛ አድርገዋል። የብርግዱ አራቱ ሻለቆች በጋራ በመናበብ ማለትም ዘመነ ሻለቃ፣ ሰመኖ ሻለቃ አብርሃም እና ፍንቅል ሻለቃ በመናበብ ውጊያዎችን አጣጥበዋል። በሌሌ በሌሊት ግስጋሴውን ወደ ውድድ ከተማ ያደረገው ነበልባሎ የወርቅ አባይ ብርጌድ የፋኖ ሰራዊት በሁለት ጎራ ተከፍለው አንበርና ለሌ በላይ የተቀመጠውን ጠላት ነበልባሎ የወርቅ አባይ ብርጌድ የእጅ በእጅ የተኩስ ልውውጥ በማድረግ ምሽግ ሰብራለችም። በመቀጠልም ከነብል ባሎት የተተረፉ እግሬ አውጪኝ በማለት ወደ ከተማ በመግባት ሞርተርና ድሽቃ ሲተኩስ ማድራቸውን የወርቅ አባይ ብርግድ ሁለተኛ ሻለቃ ሳምነው ሻለቃ ፋኖዎች መረጃንም አካፍለውናል። በማስከተልም ሌላኛውን መረጃ ላስደምጣችው የአማራ ፋኖ ብሔራዊ ኃይል ጎጃም ያገው ምድር ክፍለ ጦር በትሌሊ ዘንግና ብርጌድ ና ቡያ ገረመው ሻለቃ ጥምረት ከግምጃ ቤት ወደ ቡያ የተንቀሳቀሰውን ያድማ በትና ሚኒሻ ድባቅ መትቷል ተባለ። ዛሬ ማለትም ግንቦት 21 ከጠዋቱ 3 ሰዓት ጀምሮ ለተከታታይ ሁለት ሰዓት በዘለቃ ወደ ውጊያ ሆድ አድር ከመሸገበት ቦታ ከብባ በማድረግ ትሌሊ ዘንግና ብርጌድ፣ ቡያ ገረመው ሻለቃ በፈጸሙት ጥቃት ሶስት ክላሽ ከነብሎት ትጥቅ ደግሞ አንድ አብራሮ ሲማድረግ አምስት የምንሻ አድማብትን አባላትም ጭምር እስ ተሸኝቷል በድምሩ ዘጠኝ ነው ሲሉ ምንጮችም ተናግረዋል። ልማደኞቹ የአማራ ፋኖ ብሔራዊ ኃይል ሶስተኛ ክፍለ ጦር ቴሌሊ ዘንገና ብርጌድ ጥላትን ወቅጣ ከጀመረች ደፍን ሁለት ሰዓት ተቆጥሯል። እስካሁንም ያለምንም ጉዳት ጥላትን እግር በእግር በመከታተልም መምታቷን ቀጥላለች። ዛሬ ማለትም ግንቦት 21 2017 ዓ ም በሕይወት በጣም ከመጠላት ቀን ግንቦት ሀያ አንድ አባይ ሸለቆ ብርግል በሙሉ ጀግና ሸለቃ ሀብቴ ቸሬ እያለን ያጣችበት ቀን ነው ስሉ ጓዶች ይናገራሉ። ጀግና ሀብቴ ቸሬ የጨንጫር በርበሬ ጠላት ያሸበረም ዛሬም ድረስ ጠላትን እየረፈረፈ የነበረ ነው። መሳሪያ ካነሳ ወደኋላ የማይለው ትንታጉ ነበልባል ዛሬ ካረፈም ቀናቶችና ወራቶች ቢቆጠሩም፣ ነገር ግን በዛሬው ዕለትም የጠላትን ጦር ምሽክ ያደረገና በርካታ ጀብዶችን የሚተጎን አጽፈው ይህ ትንታግ ነበልባል ዛሬ የተሰዋበትም ዕለት ስለመሆኑ ጭምር ተነግሯል። ወደ ተከበራቸው የሳሚ ዴሊ ቻናል አድማጭ ተመልካቾቻችን በመረጃ ሰዓቴ መደመጥ አለባቸው እያሰብኳቸው ሰበር መረጃዎች እንደዚህ መስሉ ነበር። መልካም ቀን ተመኘሁም።